ሲወሴ ደስተኛ አልነበረም እና ጥያቄዎች ነበሩ እዚያ ጋ። ይህ ምስክርነት ማለት ብዙ ተአምር ነበር እና በህይወታችን ውስጥ ሁልጊዜ እግዚአብሔር ታላቅ ነው ብዙ ነገር ነው። አዎ ሴት ሆነ ማለት ይሄ የማይደረግ አንዳንድ ነገሮች የማይፈቀዱ በተለይ ደግሞ በሃይማኖታችን የማይፈቀዱ ነገሮችን ባንጠቀም ጥሩ ነው። በተለይ ወጣቶችን አሁን እያየ ነው ያለን ከባላችን ያወጣ እንደገና ደግሞ ጊዜውን በጣም ከባድ ሆኗል እና መቼ የኢየሱስ ክርስቶስ ራሱ ለሚመጣ አይታወቅም እና ሁሉ ነገራችን ራሳችን ጠብቀን መልካም ስራ እየሰራን ብናልፍ ፍጡነ ረድኤት ሩጸተ ነፋስ አውሎ ለዘይፄዋ ከበተወክሎ ጊዮርጊስ ቅረብ ለምህረት ወለተ አምላክ አሜን። በመላው ዓለም የምትገኙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆቻችን እንኳን ለታላቁ ለጌታችን ለአምላካችን ለመዳንታችን ኢየሱስ ክርስቶስ አብይ ጾም በሰላም አደረሰን አደረሳችሁ እያልን ይህ ቦታ የሚገኘው በአዲስ አበባ ሀገረ ስብከት አቃቂ በቃይ ቃሊቲ ክፍለ ከተማ የሰፈረ ሰላም ደብረ ሰሊሆን መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን ነው። ይህ በዚህ ቦታ ላይ በእውነት ካለት ላይ ከጭንጫ ላይ እየፈለቀ ታላቅ ጸበል ያለው የፈውስና የደህንነት ቦታ ስለሆነ ስለዚህ ሁላችሁም በተለይ ዘወትር በሳምንቱ እሁድ እሁድ ማለት ነው፣ የጸበሉ መርሃ ግብር የማሩ የሚሰጥበት በረከትና ስለዚህ ገድል የማሳዘል መርሃ ግብር አለና ስለዚህ ሁላችሁም እየመጣችሁ በማይጠንቱ በጸበሉ በገድላቱ በድርሳናቱ ስለዚህ መጥታችሁ የዚህ በረከት ተሳታፊ እንድትሆኑ በመጥምቀ መለኮት በቅዱስ ዮሐንስም እናስተላልፋለን። ይህ ቦታ የሚገኘው አቃቂ ቃሊቲ ከአሽከርካሪዎች ማሰልጠኛ ሶስት ኪሎ ሜትር ገባ ብሎ ይገኛልና ለህሙማን የሚሆን ለእንግዶች የሚሆን ማረፊያ ቦታም ጭምር ስላለ ስለዚህ በዚህ ቦታ በተለይ እየመጣችሁ ዘወትር እሁድ እየመጣችሁ ቅዳሜም እየመጣችሁ በሰላሳ 30 እና እየመጣችሁ ይህንን የሚካሄደውን ልዩ መርሃ ግብር የሆነውን ነገር መታችሁ እንድትሳተፉ በቤተሰብ ስም ጠሪያችን እናስተላልፋለን። በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ። በሀገር ውስጥና ከሀገር ውጭ የምትገኙ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን እምነት ተከታዮች በዓለም ዙሪያ ያላችሁ ኢትዮጵያውያንና ትውልድ ኤርትራውያን እንደምን አላችሁ? በያላችሁበት ሀገር ሰዓትና ዘመን አቆጣጠር የእግዚአብሔር ፍጹም ሰላም ይድረሳችሁ። የሰማቱ የቅዱስ ጊዮርጊስ ምልጃና ጸሎቱ የድንግል ማርያም እናትነት ፍቅሯ አማላጅነቷ ከሁላችን ጋር ይሁን፣ አሜን። ዛሬም እንደተለመደው በዶርቃ ሚዲያ የተአምረኛው አሸዋማዶ በርሚል ቅዱስ ጊዮርጊስን ድንቅ ምስክርነት ልታካፍለን እህታችን በፈቃደኝነት ስቱዲዮ ተገኝታለች። ሚዲያው ዶርቃ ሚዲያ ነው። ፕሮግራሙን አዘጋጅቼም ማቀርብላችሁን የወንድማችሁ አላየነኝ የበርሚል ቅዱስ ጊዮርጊስ ጉዞ ላልተወሰነ ጊዜ ማለትም የጊዜ ገደብ ቢሰጠውም መሄድ እንደማይቻል እስከዛ ድረስ በዚሁ ቆይታችን ላይ የምንገልጽላችሁ ይሆናል። በሀገረ ስብከቱ በምዕራብ ጎንደር ሀገረ ስብከት እንግዲህ ከየካቲት 13 እስከ መጋቢት 19 ድረስ ምንም አይነት በግልም ሆነ በማህበር ወደ ቦታው ሰዎች እንዳይመጡ ያው የማገጃ ደብዳቤ ተጽፏል ማለት ነው። በባለፈ አድርሰናችኋል። ነገር ግን ኤልሻዳይ የበጎ አድራጎትና መንፈሳዊ የጉዞ ማህበር ይህ የእግር ደብዳቤ በተነሳበት በሁለተኛ ቀን የጉዞ ምዝገባ ወደ ቦታው ለመሄድ እያደረግን ነው። ይህም መነሻችንን መጋቢት 21 የዛሬ ወር ማለት ነው፣ መጋቢት 21 መመለሻችንን ደግሞ መጋቢት ሰላሳ አድርገን እስከ መጋቢት አምስት ድረስ ምዝገባ ለሚያደርጉ ወይም ትኬት ለሚቆርጡ ጣና ገዳማት ላይ ሶስት ገዳማትን እንጦስ ኢየሱስ፣ ክቡራን ገብርኤል፣ ደብረ ማርያምና ገዳመወ ወህንያት አቡነ ሀራ ድንግል እና ቅዱስ ኪዳነ ምሕረት አንድነት ገዳም ላይ ገብተን እንሳለማለን፣ ጸበል እንጠመቃለን፣ በረከት እናገኛለን። እስከ መጋቢት አምስት ድረስ ቀድማቸው እንድትመዘገቡ በመላው ዓለም የምትገኙ ኦርቶዶክሳውያን መልእክቴን እያሳሰብኩኝ በቀጥታ ወደ እንግዳዬን የምወስዳችሁ እህቴ ጥሬና ክብረሽ ስቱዲዮ ድረስ በፈቃደኝነት ስለመጣሽ ከልብ አድርጌ አመሰግናለሁ። እንኳን ደህና መጣሽ። ስሜ ፍራይም ታደሰ ይባላል። የመጣሁት ከድሮ የምኖርበት መቀሌ ቢሆንም አሁን ያለሁበት ግን አዲስ አበባ ነው። ወደ በርሚል ቅዱስ ጊዮርጊስ እንዴት ሄደሽ? እንዴት አወቅሽ? ቅዱስ ጊዮርጊስ ስማቱ ቅዱስ ጊዮርጊስ ሄድኩት። አንዲት ጓደኛ መቀሌ ሆና በጣም ተደወለልኝ። ከርቃም በቀን የደወለችልኝ ስለ ቅዱስ ጊዮርጊስ ጠይቀኛለች እና በዩቲዩብ ኤው ብላ መልእክት ላከችልኝ። ከዛ ገብቼ ሳየው በጣም ብዙ ተአምራት እንደሚያደርግ ብዙ ሕመሙን እየፈወሰ እንደሆነ ብዙ ተአምር እንዳለው ባጭሩ ሰማሁኝ ማለት ነው። አየሁት በዩቲዩብ ገብቼ። ከዛ እኔ ደግሞ በቃ የማውቀው ማለኛ ቦታውን የማውቀው ነው የመሰለኝ መጀመሪያ ሳየው በርሚል የማውቀው የሆነ የምታውቀው ነገር የለም በህይወት ዳግመኛ የሚከሰት አይነት እንደዛ ነው የመሰለኝ። እንደዛ አይነት ስሜት ነው እውነት የተሰማ። ከዛ በቃ መሄድ አለብኝ እኔ ብዙ ጊዜ የወዳለው ልጆቼንም ይዤ ሄዳለሁ በረከት ለማግኘት ብዬ ገዳም ይዣቸው ሄዳለሁም። እና ሄድኩባቸው ራሱ አባ አጽባ ሄደ ነበረ፣ ጽዮን ማርያም፣ ብዙ ቦታዎች ከልጆች የቆልቢ ገብርኤል ጨምሮ ሄጄ ነበር። እና ቅዱስ ገብርኤል በነገራችን ላይ ከልጅነት የጀምሮ ብዙ ነገር ያሳደገኝ ሆን ይችላል። ከዛ ሰማቱ ጋርማ መሄድ አለብን፣ ስለ ውጭም አታስቢ በቃ መሄድ አለብን ግዴታ አለች እዛ። አይ ልጆች ትምህርት ቤት የሆነ ምክንያትም የሆነ ምክንያትም በቀር መሄድ አለብን አለች። እና እሷ ስለነበረች እኔ አልከበደኝም። በቃ እሺ ብለን ተያይዘ ሄድት። እንደ ወደ በርሚል ቅዱስ ጊዮርጊስ ልትሄጂ የቻልሽበት ቢሆንልኝ ፈታልኝ ያልሽው የራስሽ የሆነ ጥያቄ ነበረ። አው በደንብ በደንብ ነበረኝ። በቃ እኔ የሚገርምህ በወጣትነት ብዙ ትምህርት ተመርያለው። ብዙ አይነት ሙያ አለኝ፣ ስፌትም ብዙ አይነት ሰባት የሚሆን ሰርቲፊኬት ተመርያለ በእንትንም ማለት ነው እና ከአንዱ ራሱ አንዱ መስራት አልቻልኩም ነበር። በጣም ነበር በተለይ እናቴ ካጣው በኋላ በጣም መሀዘን ተጎደው ደስተኛ አይደለሁም። ባጭሩ የነበርኩት ሞቴ ደስተኛ አልነበርም። እና ጥያቄዎች ነበሩ። ስየ ነገር ከእግዚአብሔር ነው ወይ ምንድን ነው እንደዚህ ለምን ብዬ ጥያቄዎች ብዙ ነበሩ። እና እንደ ሁሉም ሰው እንደሚያጋጥመው ወቅት ጥያቄ ስላለኝ ሄድኩኝ። አንደኛ ለጥያቄ ሄድኩኝ፣ ሁለተኛም በረከት ገዳም በመሆኑ ማየት ስላለብኝ እሱን በረከት ለማግኘት ለሁለቱም ብዬ እና በቦታው ላይ የነበረው ነገር ያየሽው፣ አንቺ ያሰብሽው ነገር እና እዛ የሆነው ነገር እንዴት ነበረ? አዎ ያሰብኩት ብዙ ነበረ የነበረው፣ በጣም ብዙ ያሰብኩት የጠበቅኩት ሌላ ነበረ፣ ግን እዛ ጋር የሆነው ሌላ ነበር። በጣም ነው በቃ የገረመ ከቦታው አንጻር፣ ከቦታው ራሱ በጣም በረሃ ነው፣ በጣም ሙቀት ነው። ወደ አርባ ምናምን የሆነ በጣም ሙቀት ነው ቦታው በጣም እውቀት ነው። በረሃ ላይ ሆነ ያንን ጸበል መፍለቁ ተአምር ነው። በእውነት ለመናገር በጣም ተአምር ነው የሆነብኝ። ሰማቱ ኃያል በጣም የእሱ ታሪክ ስሰማ በነገራችን ላይ በጣም ነው ማለቅ ሰው በጣም የተ በጣም በብዙ የተፈተነ ሰማት ነው እና ያደንቀኛል። የእሱ ከሁሉም ይደንቀኛል እኔ ሲጀመር። ከዛ ዛ ከሄጅ እዚህ በረሃ ላይ ነው ያለው የእውነት አልኩኝ። ስንገባ ከመኪና ስንወርድ እዚህ በረሃ ላይ ምንድን ነው ያለው አልኩኝ። ከዛ ውይ ዝኾነ አልኳት ስፋን ነው ስሟ። እና ምንድነው እዚህ ድነው በረሃ ላይ ነው ሱዳን ይመስላል አልኳት። ሱዳን አንድ አመት ተቀምጬ ነው ያለው ድሮ። ሱዳን ይመስላል ሙቀቱ ምናምን አልኳት። ከዛ ገረመን በጣም አረፋልን። ከዛ ማሄት ማለት ዮርዳኖስ ነው የመጀመሪያ ቀን ተጠማኩት። ከዛ በሚቀጥለው ነበረ ወደ ዋናው ሄዱ እና በጣም የሚገርም ነው መሰወርም የሚሰወራል ተባለ። እውነት ነው ይሰውራል። እኔ ተሰውሬያለሁ ግን ምንም አላየሁም። እውነት ለመናገር ያየሁት ነገር የለም ግን ተሰወርኩኝና ጥያቄዎች የነበሩብኝ የራሴ በህይወቴ በእኔ በግሌ በህይወቴ ውስጥ የነበሩትን ነገሮች ይገልጽልኝ ጀመር። በራሱ በእንትኑ በቃ የነበሩብኝ ነገሮች በሙሉ አንዳንድ ነገሮችን እንትን ይለኝ ነበር። ማለት ግልጽል ስነግር በህይወቴ ውስጥ ያሉትን አደለ? ጥያቄዎቹ የህይወታችን ተያያዥነት ያላቸው አደለ? እናቴ በጣም ጥሩ ሰው ስለነበረች እኔ በህይወቴ ካለኝ አካፍዬ መኖር እንዳለብኝ ከሰው ጋር በፍቅር መኖር እንዳለብኝ ብዙ ነገሮችን በህይወቴ እኔ ያደርጋቸዋሉ ቀለል አድርጌ ማሰባቸው የነበሩት ነገሮችን፣ ነገር ግን ትክክል ያለሆነ አንዳንድ ነገሮችን ማስተካከል እንዳለብኝ ነው የተረዳሁት። እዛ ሂጅ። በነገራችን ላይ በቅርቡ ነው እናቴን ያጣሁት እና አይዞሽ። ያው ሁሉም ሰው በዚህ ምድር ላይ የሚኖረው በጊዜያዊነት ነው። እናትሽ የሄዱት ወደ አባታቸው ወደ አምላካቸው ነው። ነብሳቸውን በደጋጎች ወገኖቻችን በደጋግ አባቶቻችን ወገን ጎን በና አብርሃም በና ይስሐቅ በና ያዕቆብ ጎን ያሳርፍልን እንጂ ለሞተ ሰው አይለቀስም። አሁን በዚህ ዘመን ምድር ላይ ከመኖር እኮ አንደኛውን ወደ እግዚአብሔር እየተጠጋ ሰው ወደ እግዚአብሔር የሄደ ሰው እኮ ምድር ላይ ካለ ሰው ይሻላል እኮ። ሞት በስለት ሞት በልመና የማይገኝበት ጊዜ ነው ይሄ ዘመን። ምንም የሚያስደስት የሚታይ ነገር የለም። መተሳሰብ ጠፍቷል፣ መረዳዳት የለም። እንግዲህ አቤቱ ደግ ሰው አልቋልና እንዳለ ልብ አምላክ ቅዱስ ዳዊት ደግ ሰው የለም በዚህ ዘመን። ስለዚህ ለሞተ ሰው በዚህ ሰዓት ማልቀስ ተገቢ አይደለም፣ ምክንያቱም በስማቸው መታሰቢያቸውን ማድረግ በስመ ክርስትናቸው በቅዳሴ ጸሎት ላይ እንዲነሳ ማድረግ፣ የተቸገሩ የሚበሉ የሚጠጡ የሚለበስ የሌላቸው ወገኖችን በስማቸው መዘከር እንጂ ምን በለቅሶ የሚመጣ ነገር እኮ የለም። ስለዚህ ያው እናት እናት ነች። በእናት የሚተካ ማንም የለም። ግን እናትሽ ደግሞ የሄዱት ከአንቺ በላይ የሚያስብላቸው አባታቸው ፈጣሪያቸው ነው የወሰዳቸው። እና አይዞሽ እግዚአብሔር ያጥናሽ። አንቺንም ያው እናትን ማጣት ከባድ እንደሆነ ይታወቃል። ከእናት ተለይቶ መዋል ማደርም ይከብዳል፣ እንኳን በሞት ለአንዴና ለመጨረሻ መለየትና ይሄንን ራስሽን ጠንከር አድርገሽ ለሌላ ጊዜም ቢሆን ነው የምነግርሽ። ለሌላ ጊዜም ቢሆን በቤትም ስትሆኚ፣ በስራም ስትሆኚ እናትሽን ባሰብሻቸው ጊዜ የእናትሽን ፎቶ እናትሽ ያደረጉልሽን ነገር ወይ እናትሽ ላንቺ አንቺን ለማሳደግ የከፈሉትን ዋጋ ስታስቢ በንባ አይደለም መግለጽ ያለብሽ። እናትሽን ያው በምድር ላይ ሆነው ያስተማሩሽን ነገር መሬት ላይ አውርደሽ መስራት ነው እና በዛ ልክ ቢሆን መልካም ነው። ወደ ፕሮግራማችን ተመለሽ። አህዱ አምላካሚን በመላው ዓለም የምትገኙት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆቻችን እንኳን ለታላቁ ለጌታችን ለአምላካችን ለመዳንታችን ኢየሱስ ክርስቶስ አብይ ጾም በሰላም አደረሰን አደረሳችሁ እያልን ይህ ቦታ የሚገኘው በአዲስ አበባ ሀገረ ስብከት አቃቂ ቃሊቲ ክፍለ ከተማ የሰፈረ ሰላም ደብረ ሰሊሆን መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን ነው። ይህ በዚህ ቦታ ላይ በእውነት ካለት ላይ ከጭንጫ ላይ እየፈለቀ ታላቅ ጸበል ያለው የፈውስና የደህንነት ቦታ ስለሆነ ስለዚህ ሁላችሁም በተለይ ዘወትር በሳምንቱ እሁድ እሁድ ማለት ነው፣ የጸበሉ መርሃ ግብር የማሩ የሚሰጥበት በረከትና ስለዚህ ገርል የማሳዘል መርሃ ግብር አለና፣ ስለዚህ ሁላችሁም እየመጣችሁ በማይጠንቱ በጸበሉ፣ በግርላቱ፣ በድርሳናቱ ስለዚህ መጣችሁ የዚህ በረከት ተሳታፊ እንድትሆኑ በመጥምቀ መለኮት በቅዱስ ዮሐንስ ስም እናስተላልፋለን። ይህ ቦታ የሚገኘው አቃቂ ቃሊቲ ከአሽከርካሪዎች ማሰልጠኛ ሶስት ኪሎ ሜትር ገባ ብሎ ይገኛልና ለህሙማን የሚሆን ለእንግዶች የሚሆን ማረፊያ ቦታም ጭምር ስላለ ስለዚህ በዚህ ቦታ በተለይ እየመጣችሁ ዘወትር እሁድ እየመጣችሁ ቀዳሜም እየመጣችሁ በሰላሳ 30 እና በ እየመጣችሁ ይህንን የሚካደውን ልዩ መርሃ ግብር የሆነውን ነገር መታችሁ እንድትሳተው በቤት ሲያስብ ጠሪያችን እናስተላልፋለን። ያ ይሄድኩት በሚገርም ሁኔታ እዛ ጋር ይህም ምስክር ነት ማለት ብዙ ተአምር ነበርና ያ በጣም ተናፍቀኝ ነበር የሄደት ምክንያት ነበረ። አያት ይሆናል ብዬ ነው የሄድኩት። እዛ አያት አለው ብዬ ነው የሄድኩት። ከዛ ብዙ ጥያቄ ላም ነበረ እና የሚገርምህ ነገር ምንም በቃ በቃ እዛ ሄጄ መብራን እና ያለን ወይ የሆነ ከጓደኛዬ ጋር ብዙ ነገር ነበረ ጥያቄ ነበረ ጓደኛዬ ጋር ማለት ነው። ከዛ ዛ ሄደን ስንጠመቅ ሌላ በጣም ነው ለራሳችን ብዙ ነገር በሃይማኖታችንም ብዙ ነገር ማወቅ እንዳለብን በጣም ብዙ ማለት የሄድንበት እንትንና የሆነው ነገር አይገናኝም አይገናኝም ጭራሽ። እና በቃ በጣም ደንግጬ እኔ ራሱ ምስክርነት የምሰማ የነበረ ብዙ አይነት ነገር ነበር። ምስክርነት ላይ ብዙ ነበረ በዩቲዩብ ያየሁት። እና እኔም በቃ በስዋ ምክንያት ነበረ በጣም ሐዘን የሚበዛብኝ በህይወቴ ውስጥ ገብቷል። በጣም በቃ ደስተኛ አይደለሁኝም። ብዙ ነገር እንትንል ነበርና እዛ ሲሄድ ራሴንም ራሱ አላከውም ነበር ከሁሉ ጸበል ሄጅ የምንጠመቅበት ምናምን እዛ ጋር እንትን አልነበረ። እዛ ጓደኛዬም ነበረች ነበር እሷም አብረን ነበረ እንትን ያሳለፍነው ሰባት ቀን ተጠመቅንና በረከታችን ይዘን ወደ አገራችን ተመለስን። ያው ጊዮርጊስ ለእኔ ብዙ ነገር አድርጎልኛል። እዛ ስጠመቅ ያልታዩኝ የነበሩ ነገሮችን፣ በህይወቴ ውስጥ የነበሩ ስህተቶችን፣ በህይወቴ ውስጥ የነበሩት ነገሮችን እንድማር ነው ያረገኝ። ቦታው ከቦታው ጀምሬ ስነግረህ ማለት ነው ሙቀታማ ነው ብያለው። በጣም እሳት ነው። ሙቀት እራሱ አይገልጸውም። ቦታ ነው። ለምሳሌ አሁን አንቺ ዝም ብለሽ ነካክተሽ ያለፍሻቸው ነገሮች አሉ። ያ ማለት ምን ማለት ነው? አንደኛ የተደረገልሽን ነገር ወይ ደግሞ አንቺ ይዘሽ የሄድሽውን ጥያቄ ወይ ደግሞ ቅዱስ ጊዮርጊስ የመለሰልሽን ተገላቢጦሽ የሆነብሽ ነገር እስቲ ግልጽ አድርጊ። አሁን ይሄ ይሄድኩት ነገርኩ እናቴን አያታለሁኝ ሱ ይሰውራል ጸበሉ እና እናቴን አያታለሁትሞተች ተም የሞተሽ ነበረችና በሐዘን በጣም ተጎልቼ ነበረ እና አያቸዋለሁ ይሄን የሄድኩት ለምሳሌ አሁን አንቺ የነሱ ማየት ያው እንደማይመለሱ ታውቂያለሽ። ማየቱ ግን ላንቺ ምን ይጠቅምሻል? እንደዚ አይነት ነገር አስበሽ መሄድሽ ለከኖ ብለሻ ታምኒበታለሽ? አዎ። የሆነ እዛን ሰዓት ሀዘን ምን እንደሚያደርጋት አታውቅም ገብቶሃል እሷ ደግሞ በህይወቴ በጣም ትልቅ መምህሬ ናት እንዳልከው ቅድም ሰው ልጅ ሲኖር በጣም የዋህ ናት በጣም ባላት ነገር ትረዳለች እና ያጣኋት ጊዜ ያዘንኩበት እና በጣም የተጎዳንበት ቤተሰብ እንደ ቤተሰብ ለዛ ነበረ እና ምን ልበልህ በቃ እሷ የምታደርገው ነገር በሙሉት ጊዜ ይለኛል ገብቶሃል እና እኔ ያላደረግኩትን ወጣት ነኝ አይደለም ግን እንደዛ ማድረግ እንዳለብኝ በዛ ጸብል ተምሬ መጥቻለሁ እናትሽ የሚሰሩትን ስራ በአንቺ ህይወት መስራት እንዳለብሽ ገለጸልኝ። ለምሳሌ እኔ ደህና ነኝ ብዬ ማለት ጥሩ ሰው ነኝ ብዬ ያስብ ነበረ። ተል ልጆች እያሳደግኩ ነው፣ ጥሩ ነኝ፣ ለልጆች እያሳደግኩ እስከሆኑ ቁጥረን ድረስ ጥሩ ሰው ነኝ ብዬ ነው ማስበው። እዛ ሲሄድ እናት ካላት ነገር ነበረ፣ እንትን የምትለው ታካፍ ነው ቀን በቀን የሚገርምህ ነገር ቀን በቀን እሱ ነው የሚታየኝ፣ የሚታየ የነበረ ነገር እሱ ነው እንጂ ቀጥታ ቅዱስ ጊዮርጊስንም እንትን ማት አልቻልኩም ማለት እንደዛ ልልህ አልችልም፣ ግን በህይወቴ ውስጥ አንዳንድ ትክክል ያሉ ነገሮችን አስተካክዬ እንዲሄድ እያንዳንዱ ነገር ነግሮኛል ማለት ነው። መልካም አሁን አንቺ ከዛ ወዲህ ስትመጪ ታዲያ ያየሻቸውን ነገሮች በተግባር እየገለጽሻቸው ነው። አንደኛ ረጅም ጊዜ ቆይተሽ ራስሽ በፈቃደኝነት ደውለሽ ነው ይህን መመስከር እንዳለብሽ የነገርሽኝ ማለት ነው እና አሁን አንቺ እዚያ ያየሻቸውን ነገሮች የእናትሽን መሞት ረስተሽ፣ ምክንያቱም የሄዱት ወደ አምላካቸው እንደሆነ አምነሽ እንዳልሞቱ እንዳረፉ ተረድተሽ፣ ስራቸውን ግን አንቺ መስራት እንዳለብሽ አምነሽበት ያን ስራ መስራት ጀመርሽ። አሁን ያን ህይወት መኖር ጀምረሽዋል። እሷ ስታሳድገኝ የራሷን ሙያ ነበራትና እሷ የምትሰራው ስራ ማስታወሻ አድርጌ በስሟ ቢዝነስ ካርድ አሰራሁኝና መንገድ ላይ ነኝ። እንደ እግዚአብሔር ፍቃድ ደግሞ አሁን ደግሞ ያሰብኩት ስራ አለ። እግዚአብሔር ይፈቅዳል፣ በመንገድ ላይ ነው ያለው። እሱን የእሷን እንትን ተከትዬ፣ የእሷን ምሰራው የነበረ ስራ ስለምፈልግ እሱን እየጀመር ያለው መንገድ ላይ ነው ያለው። እሱን ለመስራት ማለት በእግዚአብሔር ጋር ሌላው ምን መናገር ትፈልጊያለሽ? ማለት ቦታው ላይ ያየሻቸው ነገሮች ጋር በጣም መናገር እፈልጋለሁ። ማለት በህይወታችን ውስጥ ሁልጊዜ እግዚአብሔር ታላቅ ነው። እግዚአብሔር መልካም ነው። እግዚአብሔርም ታላቅ ነው። ሁልጊዜ አንድ እድሜ የሚሰጥ አንድ አመት የሚጨምርልን ጥሩ ነገር እንድንሰራ ብለህ ነው የሚጨምርልን እና የነበረን ህይወት ሁልጊዜ ተመልሰን እናየው ይችላሉ በተለይ ወጣቶችን አሁን እያየ ነው ያለን። ከባላችን ያወጣ እንደገና ደግሞ ጊዜውን በጣም ከባድ ሆኗል እና መቼ ኢየሱስ ክርስቶስ ራሱ እንደሚመጣ አይታወቅም እና ሁሉ ነገራችን ራሳችን ጠብቀን መልካም ስራ እየሰራን ብናልፍ፣ ምክንያቱም ነገ ምን እንደሆነ ስለማናውቀው መልካም ስራ ብንሰራ፣ መልካም እየሰራን ካልነበርም ወደ መልካም ስራ ተመልሰን መልካም ብንሆን፣ ለወጣቶች ወጣቶች መልክት አስተላልፋለሁ። በተለይ ለሴቶች እህቶችም መልክት አስተላልፋለሁ። ይሄ የኛ ያልሆነ አንዳንድ ነገሮችን በዩቲዩብም፣ በአንዳንድ ነገር እያየን የምንቀየረው ነገር አይጠቅመንም እና አንድ ቀን ስለሚቆጨን እሱ ነገር ባናረግ መልካም ነው እላለሁ። እዚያ ቦታው ላይ አሁን ስለ ሴቶች ወይም ስለ ራስሽ አኗኗር አለባበስ የተማርሽው ያየሹ ነገር አለ? ብዙ ነገር ነው። አዎ ሴት ሆነ ማለት የማይደረግ አንዳንድ ነገሮች የማይፈቀዱ በተለይ ደግሞ በሃይማኖታችን የማይፈቀዱ ነገሮችን አንጠቀም ጥሩ ነው ላለ ከራሴ ጀምሮ ከእግዚአብሔር ጋር ባንጠቀም ሴቶች ጥሩ ነው። ምንም ይመስለናል ለጊዜው፣ እንትን የሆነ ይመስላል የሚያደምቀን የሚያስከብረን ይመስላል እንጂ ነገር ልጆችም ስንወድ የምናደርገው ነገር ስለሚቆጭን እሱ ነገር ላይደረግ መልካም ነው። ሌላ ግን ሌላ ግን ለእናቶች ብቻ እሺ፣ ምንድን ነው ለእናቶች? እናቶች የምንም በህይወታቸው ውስጥ ብታዝኑ፣ በህይወታቸው ውስጥ ሰው ቢያስቀይማቸው፣ ቀም ብትተው ደስ ይለኛል። ማለት እናቶች ብቻ ናቸው ቂመቱ ያለባቸው? ሁሉም ሰው ነው። በእርግጥ ያው እንግዲህ፣ ግን በይበጠሪ እንደዛ ያልኩበት ምክንያት ስላለኝ ነው። ግን አይጠቅም። አሁ በቃ ማናቀው ከሆነም እንግዲህ በኦርቶዶክስ ሃይማኖት ማለት ነው። ማናቀ ከሆነ መጽሐፍ ማንበብ አለብን። ያንን የእግዚአብሔር የተጻፈው ቃል መተርጎምና መተግበር አለብን እኔን ጨምሮ አሁን ለምሳሌ አንድ ሰው ካስከፋኝ ቶሎ እንትን አልገባ ከዚህ በፊት ማለት ነው የሆነ ሰው ካስከፋኝ ለረጅም ጊዜ ለምን እንደዛ አረገ እኔ ላይ ይላለሁ እና ይከፋኛል ለምን እኔ ላይ እንደዚያ አደረገ ብዬ ረጅም ጊዜ እንትን እንል ነበር እና የተማርኩት ነገር እዛ ሄጄ አይደለምኛ ጌታ እንኳን መድኃኒዓለም ክርስቶስ እንኳን ዚህ ሰቅሉት ምንድን ነው ያለው አባቶ ይቅር በላቸው ብለው ይጸልይ ነበረ። በታስተሶ የስቅለቱ ጊዜ ነው። አሁንም ደግሞ ጾም ነው። ስለዚህ ምንም በጣም ከባድ ጥፋት ቢሆን ለበደለን ሰው ይቅርታ ብናደርግለት፣ አብሱ ደግሞ እናቶች ያልኩበት ምክንያት ቤተክርስቲያን ውስጥ ሁሌ ያስቀድሳሉ ና አንዳንዶቹ እንትን ይላሉ፣ አይ ከሱ ጋር ገብርኤል ይድፋኝ እንጂ አልታረቅም፣ ገሌ አልታረቅም የሚል ነገር አለ አንዳንድ ጊዜና እሱ ነገር ይቅርቢባባሉ ከልባቸው ደግሞ ፍቃ ይቅር ተባብለው ቢገቡ መልካም ነው። እንግዲህ ከፍተኛ የሆነ የህዝብ ፍሰት አለ። በጣም ብዙ ኦርቶዶክስ ነው በየቀኑ ሚድ ነው ቦታው። በተለያየ ጊዜ ጸበሉ ያው ጉዞ የሚቋረጥበት አገልግሎት የሚቋረጥበት ጊዜ አለ። አንዳንድ ሰዎች ደግሞ ይሄንን ክፍተት ይፈልጉታል። ይሄ ክፍተት ይፈልጉታል ማለቴ ምን ለማለት ፈልጌ ነው? ቦታው አንደኛ ርቀት ከመኖሩ የተነሳ እዛ ቦታ ላይ መሰረተ ልማት ለማልማት ማረፊያ፣ መጠለያ፣ ሽንት ቤት ለመስራት በቅርብ ማቴሪያል እንኳ የማይገኝበት አካባቢ ነው እና ከዚህ ከዚህ ጋር ተያይዞ አንዳንድ ጊዜ ጉዞ የመቋረጥ እክል ችግር ይገጥማልና፣ በዛ በዛ ምክንያት ደግሞ ሰዎቹ ጸበሉ ላይ ችግር አለ እንዳለ አድርገው የሚወስዱ ሰዎች አሉ። ምናልባት እንደው ከዚህ በፊት ሰምተሽ ሊሆን ይችላል። ካልሰማሽ ደግሞ አንቺ ያየሽው ውነተው እዛ ቦታ ላይ ሰዎች መሄድ አለባቸው ብለሽ ነው የምታምኒው፣ ወይስ እንደው ምን አይነት አስተያየት አለሽ? እንደው መሄድ አለባቸው፣ መሄድ የለባቸውም፣ አንቺ ካገኘሽው በረከት አንጻር ምን ትያለሽ ለሰዎች? ትክክለኛ ነገር ሰው የመሰለውን መናገር ስለሚችል ማለት ነው እንደዚህ ያልኩሽ። አሁን አንቺ በቃ እዛ ቦታ ላይ አንቺ መሄድ አለብኝ ብለሽ ካመሽ ሌሎች ሰዎች እንዲሄዱ ፍላጎትሽንና ና አንቺ ያገኘሽውን በረከት ነው ሼር የምታደርጋቸው። ከዛ ቦታ ላይ ደግሞ አንቺ ብዙ ገንዘብ አውጥተሽ ሄደሽ ስራ ፈተሽ ሄደሽ እውነት በቦታው እንደሚባለው ካልሆነ በረከት ካላገኘሽ ድነሽ ካልመጣሽ ካልተፈወስሽ፣ ደግሞ አይ በእኔ የደረሰ ለሌሎች እንዲደርስ አልፈልግም ማለት ትችላለሽ። እና እንዴት ነው አንቺ ያን ቦታ የምገልጨው? እኔ እንደነገርኩ ያው በህይወቴ ውስጥ ነገሮች ነበሩ እና አንዳንድ ነገሮችን ያልገቡኝ ነገሮች ነበሩ፣ ጥያቄዎች ነበሩ። እና በጣም ናፍቃኝ ነበር ብያለው። ሀዘን ለማንም ሰው አይስጠው። መልሰሽ አሁን ደግሞ ወደዛው ወደ አዘኖ ገባሽ እኮ። እኔ አሁን የጠየኩሽ ጥያቄ ሌላ ጥያቄ ነው። አንቺ ደግሞ መልሰሽ ወደዛው ታየ ወዳልኩሽ ነገር ገባሽ። ያስፈራ ይመስላል፣ ያስፈራ ይመስላል ስትሄድ ሰው ብዙ ነገር ይነግርሃል። ይሄ ደግሞ ከድሮ ጀምሬ አውቀዋለሁ ስልህ ሰው እንደዚህ ስትል አታማክራስ ይመከራል ብዬ አስባለሁ ሰዎችን ባትናገር አሁን እሷ እኔ ያለሁን ችግር የለውም። ሁሉም ነገር ራሱ ከበር አድርጋል ልጅ የተወሰነ እዛስ እንትን ስንል በኋላ እንትን አልኳት እንጂ የወሰደችኝ ልጅ ጓደኛ ብዙ ነገር ተጋግዘን ነው። እዛ ጋር እንትን ያለ ነው። ስለ ብሩ ብቻም አይደለም ስለ እሱ ነው። ራሱ ቅዱስ ጊዮርጊስ ነው። በነገራችን ላይ በራሱ ኃይል በሰላም ወስዶ በሰላም የመለሰን የምሬ ነው የምልህ። ብዙ ሰው ስትነግረው ብዙ ነገር ይልሃል። በቃ ካለ እንዴት እዛ ትሄዳላችሁ? በጣም እኮ ከባድ ነው ቦታው፣ መንገዱ ምናምን ይለሃል። እኔ ይሄዱ ብዬ ነው የምለው። መሄድ አለባቸው ብዬ ነው የምመክረው። ሄደው በረከት ቢያገኙ ቢድኑ። እንደዚህ ደግሞ ስቃይ የሚያውቀው ሰው ብቻ ነው የሚያውቀው፣ ማንም ልረዳለ አይችልም። እና ስቃይ ያለው ሰው በህመም ውስጥ ያለ በጭንቀት ውስጥ ያለ በመከራ ውስጥ ያለ ሰው ሄደው በረከት ቢያገኝ ብዬ መክራለሁ። በነገራችን ላይ እንደመጣሁኝ ቤተክርስቲያን ላይ ቆሜ መስገድ ያለሁ እና እዛ አዲስ አበባ እንደመጣሁኝ የሆነውን ነገር ሁሉ በቤተክርስቲያን ቆሜ የዛን ጊዜ ወዲያውኑ እንደመጣው ማለት ነው። ቤተክርስቲያን ቆሜ ጊዮርጊስ፣ ቤተክርስቲያን ጊዮርጊስ እኛ አካባቢ ያለው አያት እና መስክር ያለሁኝ። ለምን የዛን ጊዜ የተደረለግ ሰው ልጅ እንኳን የሆነ ነገር ጥሩ ነገር በሕይወት አድርጎልህ ወይ፣ ከሌኮ እንደዚህ ነገር አድርጎልኝ ብዙ ሳክሰስ ሆንኩኝ የተሰካልኝ ትላለህ፣ ታመሰግነዋለህ፣ ሁልጊዜ ታነሳዋለህ በጥሩ እኔ ደግሞ ይሄ ትልቅ የህይወቴ ጥያቄ ነው የነበረው፣ እና እዛ ሄዴ ትልቅ በረከት ማግኘቴ ለእኔም፣ ለልጆቼም፣ ለቤተሰቤ በሙሉ ያገኘሁት በረከት ነው። እና ግድ ነው እሱ የበርሚል ጊዮርጊስን ምስክርነት። ሌላ መድረክ ላይ መተሽ ስትመሰክሪ እንደው እየተቃወመሽ የለም? አይ፣ የለም እንዲያውም፣ አጋጣሚ የሆነው አንድ ሁለት ነበርና ና፣ እኔም ሄጃለሁ እኔም ሄጃለሁ ብለውኛል። እና አንዲት ልጅ በጣም ታማ ነበረ ባሏ ተጨንቆ ከዛ ለምን በርሚል አትወስዳትም ምናምን ብየዋለሁ ባገኘው አጋጣሚ ሰው እንዲሄድ አጠይስ አረጋለሁ መልካም እሺ በፈቃደኝነት መጥተሽ ያው የ ያየሽውን የተደረገልሽን ነገር ስላካፈልሽን እናመሰግናለን እግዚአብሔር እንግዲህ እጅግ ያዘሽበት የእናትሽ ከዚህ ዓለም ድካም በስጋ ማረፋቸው ነው እና የእነሱን ነፍስ ይማር አንቺንም ቤተሰቦችሽንም እግዚአብሔር ያጽና። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ይህ ዶርቃ ሁለት ሚዲያ ነው። ለብዙ ሰዎች እንዲደርስ ሼር ላይክ አድርጉ። ሀሳብ አስተያየታችሁን በኮሜንት ጻፉልን። እንዲሁም ደግሞ አስተያየታችሁን ኮሜንት ላይ ጻፉልን። ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ። በሌላ ፕሮግራም እስከምንገናኝ ድረስ እንግዲህ ይሄ በዶርቃ አንድ ስር እያደገ ያለ ሚዲያ ስለሆነ ለብዙ ሰዎች እንዲደርስ መልእክቱን ሼር በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ ያው የሚሰጥ የሚቀርብበት መንፈሳዊ ፕሮግራምና መንፈሳዊ አገልግሎት ስለሆነ ሁልጊዜ ድጋፋችሁና እርዳታችሁ እንዳይለየን በማሳሰብ በሌላ በዚህ ሚዲያ ላይ በሚቀርቡ ፕሮግራሞች እስከምንገናኝ ድረስ ቸር ሰንብቱ።